ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው እምነቴ። በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦረዲ ያስወጣል አይደለም። ኢየሱስ ክርስቶስ ብዬ የሀሳቤን የመግለጽ መብት አለኝ። እምነት የሚፈቅድልኛል እያልኩ ነው። የማምንበት እምነት ነው፣ በቁራኔ ላይ የተቀመጠ ነው። ገብተሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ፣ በእንግሊዝኛ ኢየሱስ ማን ነው? ቴዲ፣ አንተን ልጠይቅህ፣ ጂሰስ ክራይስት ኦኬ ከዚህ በኋላ ባይብልን ስታነብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለመሰለህ እኔ አሁን የእነሱን እንትን ተረድቻለሁ። እናንተ ሀሳባችሁ የምታድራ አይደለም። እኔ ሀሳብን አደራጅቼ የምናገርበት መንገድ የእስልምናን አስተምህሮት ነው። አሁን እኔ አንድ ማወቅ የፈለጉት ነገር የእነሱን እንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምሮት ጋር ኮምፕሊትሊ እነሱ የሚያመልኩትን የሚከተሉትን የሚቃረም ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል እኔ አንድ ነገር ለአንተ መጠየቅህ፣ እንዲጎረበጣቸው እኮ አይደለም ለአንተ መጠየቅህ። ዒሳ እያልክ ብታወራ ችግር አለው ነው ለማወቅ። ያ ማንም አይከለክለኝም፣ ማው ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም እኔ የምናገረው እምነቴ። እሺ እንዴት አርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት ሀሳብ ልስጥ። እሺ፣ መዝሙር እሺ፣ ሩፍ ይደረግ። ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከእነቱ ማስረጃ ሀሳቤ፣ ልስጥ፣ ማስረጃ ላቀርብ፣ ልናገር፣ ሀሳቤ ልናገር፣ ሀሳቡን ከቁርአን ማስረጃ ላቀርብ። ፖለቲከኞች በስንት ጣማቸው እንዲ ተብሶላቸው ከተዋሉ ሀሳቡን ይጨርስ። እኔ የፈለኩት አሁን የሚያስማማ ምንድን ነው፣ እኛ ኢየሱስ የእስልምናው ዒሳ አይደለም ያልንበት ምክንያት ምንድን ነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟለ አዳኝ፣ ፈዋሽ፣ መሀሪ፣ ይቅርባይ እያለ ይፈታል። ዒሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ሎ ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። ቴዲ አንድ ይጨርስ። ስለዚህ ትርጉሙን ይስቱን፣ ኢሳ አዳኝ ፈዋሽ መሀሪ ይቅር ባይ መባሉን ትርጉሙን ይስቱን። ሶሪ በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈለግም። በእርግጥ አምላክ አላ ያው ኦኬ፣ ልናገር ይኸውልህ፣ አልመሲህ ያው ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ ይኸው አሳየቻችኋለ። ይሄ ቁርአን ነው፣ በምዕራፍ አራት አንድ መቶ ሰቆቆ መዝሙረ በጣም ፎቢያ አለብህ። እንደ ማከብር ሰው ነው ማከብር ሰው ነው። አሳየኝ አልከኝ አይደል? ይኸው ኢየሱስ ይላል። ይኸው በትርጉም አሳየን። እኔ ግራቀኝ። ቆይ ቆይ አንዴ፣ ግራቀኙ ነው ስኝ ያለው። ኢትስ ኦኬ፣ ኢየሱስ እያልከ ሀሳብህን ግለጽ፣ ችግር የለውም። አድማጅ ተመልካች የሚወዝደው ነው ይወስዳል፣ ችግር የለውም። ቀጥል አካሄድ እንደሱ የምትፈቅድለት ከሆነ ቆይ አንድ ጊዜ አብነ እንደሱ የምትፈቅድለት ከሆነ ቴዲዬ፣ ትፈቅድለት አለ እንስማማለን። እኛ ግን የግድ ጥያቄና መልስ ሊኖር ይገባል። እሱ ካቀረበ ማወቅ ያለባቸው አንድ ነገር አለ። ተስማማን። አሁን ተስማማን አንተ ጥያቄና መልስ ደግሞ የጎንዮሽ ክሮስቶክ ስላለ እዛ ላይ ትጠይቃለች። አሁን ግን ሀሳብን ኢየሱስ እያልክ ግለጽ፣ ችግር የለውም አካሄዳለን ብዬ ነበር። እሺ እሺ። አሁን ወንድማችን ኢብራሂም እንዳቀረበው እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊመንት። ቶታሊ ሶ፣ እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊመንትን ልናነሳ እንችላለን ማለት ነው። መጥቼ መጽሐፍ ቅዱሴ ላይ በስነ ስርዓት ይሄ ሰው እንዲህ ተጠቅሷል፣ ታምረ ማርያም ላይ ደግሞ እንዲህ ተጠቅሷል ብዬ እምነቴን ለመመስከር በእምነት የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። አካሄድ እዚህ ጋር እኔ ራሱ አካሄዳለኝ። እኔ ራሱ ቴዶዬ ሰላሳ ሰከንድ ቴዶዬ፣ ጥሩ፣ እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው፣ ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው ወይም ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዶራ፣ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ። ትቀበለኛለህ ማለት ነው? አመጣለሁ። ረጃውን አመጣለሁኝ። በላፊጥሩ ነው አስታራቂ ሐሳብ ድንዩ አስታራቂ ሐሳብ ምን አለ መሰለህ። አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግ እና ነገሮችን ጠልፎ ይመጣል ነገር ነው እኛ። ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። እየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን አንድ የሰውን መዳን ከሚፈልግ ሰው የሚመነጭ ሀሳብ አይደለም ነገሮችን ጠልፎ ለመጣል ካልሆነ በስተቀር። ገብቶ አማኞች ነን እንደ አማኝ እናውራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው። ጫራታ ሳይሆን የቴዲ ነብስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ፣ ምንም ችግር የለው። እኔ ክርስትና ላይ አልነካሁም፣ እስልምናን ነው እየተናገርኩ ያለሁት። የእስልምናን አስተምህሮት ነው እያወራ ያለሁት። አይ የእስልምናን አስተምህሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለ ቴዲ ይሄ ቀጣይ የሚደረጉ ቃለጥያቄና መልሶች ራሱ አያስፈልጉም ለምን መሰለ መውክ መደራረግ ነው የሚሆነው መንፈሳ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም እኔያው ለምሳሌ ቀጣይ ይሄ ቃለጥያቄና መልስ ምናምን ባይደረግ እላለሁ ለምን መሰለ አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነስርዓት አንድ ሙሉ ቀን ክርስትናን ብቻ አይስበኩ ገብተዋል ፕሮቴስታንቱም ደግሞ ጊዜ ተሰጥቷቸው ብቻቸውን ያንተ መዳን አሳስቧቸው። አንድ ነገር ልጨርስ ልጨርስ ልጨርስ አንድ ጊዜ አንድ ልጨርስ አንድ ጊዜ እኔ አካሄድ እንትን ልበለው እና እዚህ ጋር ላስተካክል ነው አካሄድ አይደለም። ልጨርስ አንድ ጊዜ። ምንም የሚያደናቅፍ ነገር አይደለም፣ እየተናገርኩ ያለሁት የሚያደናቅፍ ነገር አይደለም። እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህ የምዛ ማንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያለን እያወራ እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና አንድ ከኦርቶዶክስ እንደዚህ እንደዚህ እየሆነ ነው መሄድ ያለበት፣ የሚል እምነት ላይ ካልሆነ የሆነ ቪሸስ ስርክሉስ ነው የሚገቡ። አይ ለምን ለዛሬ የምናደርገው ምስል አሁን ለዛሬ ለዛሬ፣ ነገም ከመገናኘታችን አይቀርም፣ እንደዚህ እናወራለን እ አድማጭም እንዳይሰማኝና ኖርማሊ፣ እስኪ ወደ የቤቱ ባለቤት ያውራ። ሰሙ ወንድማችን አትፍራው እንደማቸን እኔን አካሄዳ እንዲሰማኝና በጣም ይቀርታል ለአንተም ስለሚጠቅመን በነገራችን ላይ አካሄድ ላይ ምንም ችግር የለውም፣ ቴዲ ትልቁ ችግር ምን እንደሆነ ታውቃለህ? እማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ኮራሚን ሰፖርት ያደርገዋል። ወንድሜ አንድ ጊዜ ይሄን ልጅ ሚወጣ ነሰ